ልጁ እኮ እርቦት ነው የጠየቀው። ካለህ ትሰጣለህ፣ ከሌለ ዝም ብለህ መሄድ መፍትሄ ነው። ለምንድን ነው ልጁን እንደዚህ የምትመታው? ወንድም የለህም እንዴ? ምን አገባህ አያገባህ ማባ ዝም ብለህ ሂድ። በእናት ወይ ጉድ። ደግና ቀንስ ነውን ያምናል አይደል። በቀደመው ዘመን ታሪክ ውስጥ በተለይ ኢትዮጵያውያን የምንታወቅበት ልምዳችን አንዱ አንዱን መደገፍ የሌላውን ምስጢር መደበቅና ገመናውን መሸፈን ነበር። አሁን ግን ይህ ተቀይሮ እርስ በርስ መተማመን በማጣታችን በትንሹ በትልቁ የምንጣላ፣ የምንነካከስ፣ የምንዋሽ፣ የምናታልል ምስኪኖችን ረግጠ ነው። ቆይ ግን የሰው ልጅ ወዴት እየሄደ ነው? ሰውነት ተረሳ ማለት ነው። ሰብአዊነት ተረሳ ማለት ነው። ቆይ ማን ነው ወዶ የሚለመን? ቆይ ማን ነው በሰው አይን ፊት ቆሞ መለመንን የሚወድ? አይድህነት ሁሉም የለው። በህይወታችን ውስጥ እጅግ በጣም ብዙ ክፉ የሆኑ ነገሮችን ተንኮል፣ ግፍ፣ መከፋፈልን፣ ስርቆትን፣ ክህተትን፣ ግድያን ሁሉ ስንሞክር ቆይተናል። ነገር ግን ያልሞከርነው ነው ያቃትን ነገር ደግነት፣ ቅንነት፣ በጎነት፣ መንፈሳዊነት፣ ጽድቅ። ብቻ ደግ ቅን ስንሆን ያመናል ማለት ነው ስለዚህ ክፋትና ተንኮል ከመሪዎች ከተማሪዎች ከአስተማሪዎች ከዳብሊዎስ ሳይቀር እየሸመትም በመንፈሳዊም ሆነ በዓለማዊው ስፍራ ላይ በጎነት፣ ቅንነት እየራቀን መጥቷል። ያሳዝናል በጣም ሰው መንፈሳዊ ሕይወት ባሻገር የስብና ሞገስ ከውስጡ ከሌለ ምድሪቱ ወደ ጥፋት መርቶ ክፋት እንድትለምድ በማድረግ ክፉ መንፈሳዊ ጋር ህብረት እንዲኖር ያደርጋል። ይሁን እንጂ ደግሶ በሚጠፋበት ጊዜ ደግሞ በተተኪው ትውልድ ላይ የአጥፊነት ስሜት በስፋት ይነግሳል። ከሰው መካከል ቅን የለም እስከሚባል፣ በተለይ በዚህ ዘመን ቅን ሆኖ ሌላውን በበጎነት በመልካምነት የሚዘማና የሚያዳምጥ ሰው ማግኘት በጣም ከባድ ሆኖ መጥቷል። ያሳዝናል በጣም ከዚህም የተነሳ ራስ ወዳድነት በሶ ሌላውን በአይን ቁረኛ እየተከታተሉ ከየት ነው የመጣው የሚለው ጥያቄ የተለመደ ሆኗል። ከዚህ ጋር ተያይዞ ሕይወታችን ክፋት አስሮ እርኩሳን መናፍስት ጠፍሮ ስለያዙ ዘውትር አይናችን የጠላት አድርጎ የምንሄድ የምንሰደድ ስለሆነ እይታችን ሁሉ በጎ አይደለም። ስለዚህ የምቀኝነት ዳራችን ሲታይ የአንዱ አንዱ እድልን እየቀማን እየነጠቅን ከመኖር ጋር የተያያዘ ነው። አብዛኛውን ጊዜ ደግሞ በስራችን ውስጥ የራሳችንን ፈጠራ ስለሌለን በረከት የሚባል ነገር ፍጹም አይታሰብም። እጅግ ያሳዝና ዳነ ረግጦ ሰው መሆን አይቻልም። አይድሽነት እግዚአብሔር መስተዋሉን ይስጠን፣ ሊና ይስጠን።